አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የእም አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔጋ አልሐምዱ ሊላህ ረብልዓለሚን። ከእናንተ ስጋ እንዴት ናችሁ? በይ፣ እንዲሁም ክርስቲያን ወገኖች ሰላም ብያለው። ሰላማችሁ ብዙዝብይበል በያላችሁበት። እና እንዴት ናችሁ ፋሚሊዎች? ሰላም ናችሁ ወይ? ከኔጋ አልሐምዱሊላ። እንዴት ይዟችኋን ሀብሽሩ ገባ ገባ በሉ ላይክ ሸር እያረጋችሁ ነባሮችም ላይክ እያረጋችሁ ግቡ። አዲስ ገቢዎችም ላይክ ሸር ማረጋችሁን ነትርሱ። የዛሬው ቪዲዮችን ነ ደግሞ ሩጣን ልጁን ዚዥሃ ልወጣሁ ብሎ አብረሽ አጽዴንግ ጧታ በጣም ድንግጣለች። ሀቂቃትን በጣም ነው ደነገጠ። ልጁን አስተኝቶ ውሃም ጭልኝ ብሎ መጀመሪያ ውሃ ታመጣ ልስክር፣ ልጁን አስተኛና ልጁን የለበሰውን ልብስ አሻንጉሌት አልብሶ ይዞባት ሲወጣ፣ እሷም ደንግጣ ልጄን ይዞት ወጣ ብላ ደንግጣ ነበረ። አብርሽ ግን ተሳክቶለታል። የዛሬው ፍራንክ ተሳክቶለታል እና ነገርን በጣም ነው የደነገጠችው። ይዞት በረረ ብላ እና ወላድ መሆን ከባድ ነው። ወላድ መሆን ከባድ ነው። እሱ ይዤ ወጣለሁ ሲላት እሷን ነቀርሳ ያዘኝ። ያኔ መቼም ስለ ልጅም ያላችሁም ታውቁታላችሁ፣ ትረዷታላችሁ ብዬ አስባለሁ። በጣም ከባድ ነው። ምስኪን አብሮ ኖሯ ብንቦ ሃብን ይዞት ወጣ ዝወፈጣ ብላ ማለት ነው። እና እናት እንዴት እናትነት መሆን በጣም ከባድ ነው። ሩታ በጣም ጀግና ናት። አብርሽ ደግሞ ወዴት ትመጠት እያለ አይዞሽ እያላት ነው። አራስም እንደዚህ ሲል ነው ደስ የሚለው። አይዞሽ እያ ጥዋት ማታ ሲጠይቃት ያኔ ሙርታ ትሆና የእሷም ደስ ይላል አይደለ? ደስ ይላል። ሩጣ ቆንጆ አዛ ሁላ ስቃይና አዛ ሁላ መከራ በኋላ ደስታ ማለች በጣም ደስ ይዋታና አሁን አብርሽ ይመለሳል። መቼም ሰው የሰው መመለስ አይቀርም ማለት ነው። እድሜ ደም እኔ ሩህን ጠፋለሁ እያለች የተገለገለኝ ነው እንጂ አላት ማለት አብረሽ አሁን ሩታ ጋር ነው እንጂ ወደ እሷም አልዞራ። እሷም እያለቃቀሰኝ ነው ማለት ነው። የወለደ ሰው መግባት አስታራቂ መሆን ነው ይባላል። ከወደዴ መግባት ጥሩ አይደለምና ሩታ ዘው ብላ ገብታ ነበር። ሄድ መላ ቆንጆ። አሁን አብረሽ ወዲያ ልጅ ዞራ። የወለደ ሰው ምንም አይራራቅም። አሁን ይታረቃሉ እናይም

ያሳለፈ ይሆን አይታችሁታል። ምንም ፊልም እና እንትን ቢሆን ውሸትም ቢሆን እውነት ምነው ብዬ አምናለሁ። እንደዛ የሆነ ያሳለፈችው በጣም ጀግና ናት። ያን ሁሉ ነገር ሁሉንም ዝም ብላ አሳለፈችው። ጎብዝዬናል ወለዴች፣ አሁን ልጃቸውን አስታራቂያቸው ማለት ነው አሁን ጎረም ስላስታረቃቸዋል፣ ይስላን ሄርሜላ አይቺ ሩታም አሁን እንግዲህ ደስተኛ ናት ከሚባለው በላይ በጣም ደስተኛ ናት። ከይልጇን ከዚህ ባለቤቷን ጧት ማታ እያገኘችው ስለሆነ ደስተኛ ናት አሁን እና በጣም ደስ ይላል። እና እናትነት መሆን ከባድ ነው ማለት ነው። ሩታ ሩሃ ነው ብዝብን ብሎ የወጣው ልጁን ይዞት ወጣ ማለት ነው። እና እርሜና ጤና ለእናቶች ይባላል። ያልወለዳችሁም ወልዳችሁ ታውቁታላችሁ፣ ወለዳችሁትም ታውቁታላችሁ። እሱ ይዘው ልውጣ ሲ ለራሱ ሲመጣ እንኳ ማለት ነው አትጠጋው አውጭን የመጣ ምናምን ትላለች፣ በጣም ትፈራለች። አሸን ወላድ ስለሆነ ብዙ ነገር ስላየችበት በጣም ስለምፈራ እንደዛ ትላለች ተላለች ወላዲዋ። እና ሁሉንም ምናሪ ያጥቶ አብሽሩ ላይክ ሼር ማድረጋችሁን አትርሱ። አበረታችሁኝ የኔ ውድ ቤተሰቦች፣ በጣም ነው የምወዳችሁ። ከኔ የበለጠ ደግሞ ፈጣሪው ዲዲዲ ያድርግልኝ። ወዳችኋለሁ አከብራችኋለሁ፣ ከሚባለው በላይ የእኔ አድናቂዎች፣ የእኔ ተከታታዮች ሁላችሁንም በጣም ነው የማመሰግነው። የዩቲዩብ ስጦታዬ በጣም በጣም ስጠፋ ጠፋሽ ብላችሁ የምትጠይቁኝ ሁሉ በጣም ነው የማመሰግነው። ጀዛኩሙላህ ኸይር፣ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ዝት ይበልልኝ። ክፍላችንንም ደህና እንሁን፣ በቀጣይ በሰላም እንገናኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ